የምዕራብ ዓለም ተናካሽ ተኩላዎች ያመለጠው ትራዎሬና አስደናቂው የቡርኪናፋሶን የእድገት ጉዞ። በአንድ ወቅት በህልም ሳይሆን በውን በዝችው በአፍሪካ እጇን ለፈረንጅ የማትዘረጋ አፍሪካን ለመገንባት የደፈረ አንድ ሰው ነበረ። የሊቢያ ሀብት ለሊቢያውያን በሚል አቋም ህዝቡን ሀብታም ሀገሩን የበለፀገች አፍሪካዊ ሀገር አድርጎ የነበረው የሊቢያው ታላቅ መሪ ሙሐመር ጋዳፊ የምዕራቡ ዓለም ተኩላዎች ወጥመድ ውስጥ ገብቶ ተበላ። ለቡርኪና ፋሶ ተስፋ ይሆናል ተብሎ የነበረው ቶማስ ሳንካራ ብዙ ሳይራመድ ባጭር ከመንገዱ ተሰናክሎ እንዲቀር ተደረገ። እሱም ተወገደ። አሁን የዘመናቸው እንቁ መሪ እየተባለ የሚወደሰው ኢብራሂም ትራውሬ ከስልጣን ሊያስወግዱት ጉድጓድ ሲምሱለት ጉድ ሰርቷቸዋል። ዓለም ተደንቋል። በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታናችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያለን ወደ መረጃው እናሻግራችሁ። ካፒቴን ኢብራሂም ትራውሬ በመላ ቡርኪና ፋሶን ለመንገድ ግንባታ የሚደረገውን ጥረት የሚደግፍ ከ1000 በላይ የሞተር ግሬጆችንና የተለያዩ ተሽከርካሪዎችን አግኝቷል። በትናንትናው እለት የሀገሪቱ የመንገድ መሠረተ ልማት ለማልማትና ለመንከባከብ ኃላፊነት ለተሰጣቸው ቡድኖች መሳሪያዎቹን በይፋ አስረክቧል። ትራውሬ በንግግራቸው አፋጣኝ ጥራት ያለው ከእርሻ ወደ ገበያ የሚሄድ መንገዶችን እንደሚያስፈልግ ገልጸው የተሻሉ መንገዶች አርሶ አደሮች ምርታቸውን ወደ ከተማ ማዕከላት በብቃትና ሳይበላሹ ሹ እንዲያጓጉዙ ያስችላቸዋል እንደሚታወቀው ምርትን ለማሳደግ ና የገጠር ባለድርሻ አካላትን ለመደገፍ ከ400 በላይ ትራክተሮች 239 ቲለር 710 የሞተር ፓምፖች ና 714 ሞተር ብስክሌቶችን በማሰራጨት ለግብርና ቅድሚያ ሰጥቶ ሲሰራ ነበር የግብርና ምርትን ከፍ ለማድረግ የተሻሻሉ ዘር ና ሌሎች የእርሻ ግብዓቶችን በማቅረብ በቡርኪናፋሶ የቲማቲም ምርት በ2022 ከነበረበት 3150 ሜትሪክ ቶን በ2024 ወደ 1,000 ሜትሪክ ቶን በማሳደግ የማሽላ ምርት በ2022 ከ9700 ሜትሪክ ቶን በ2024 ወደ 11 ሚሊዮን ሜትሪክ ቶን ከፍ እንዲል አድርጓል። የሩዝ ምርት በ2022 ከነበረበት 280 ሜትሪክ ቶን በ2024 ወደ 326 ሜትሪክ ቶን አሳድጓል። ትራውሬ የሀገሪቱን የወርቅ ክምችት ለግል ጥቅማ ጥቅም አላግባብ እየተጠቀመበት ነው ሲሉ ጀነራል ላንግሌ ክስ ቢሰነዝሩም ይህ ትልቅ የሀገር ልማት ትልቅ ኢንቨስትመንት ያመጣል ብሏል። የአፍሪካ ነገር መጠላለፍና ተያይዞ መውደቅ ባይሆን ብዙ ተስፋ የሰነቁ ወጣት መሪዎች ብቅ እያሉ ነበር። እድሜ ለአሜሪካና ለፈረንሳይ በሴራና በሲአይኤ ያስበሏቸዋል እንጂ መሪ ተወልዶ አይብቀልልሽ ተብላ የተረገመች የምትመስለው አፍሪካ በየዘመኗ ብቅ ያሉትን ጀግኖቿን አስበልታለች። አሁን ደግሞ ተራው የኢብራሂም ትራውሬ ይመስላል። ሁሉም በአንድነት ሊያጠፉት አድብተው እየጠበቁት ነው። የሴራ ድራቸውን አድርተው ወጥመዳቸውን በረጅሙ አበጅተው ጠልፈው ሊጥሉት እየታገሉ ነው። ለዚያ ማሳያው በተደጋጋሚ ጊዜ የሞከሩት የግድያ ሙከራ ነው። በምዕራብ አፍሪካ የብርሃን መንገድ አብሎ ተጀምሯል። የነውጥና የብጥብጥ ማዕከል ናት ተብሎ የተሰየመችውን ምዕራብ አፍሪካ አይ፣ በጭራሽ እናንተ እንዳላችሁት ምዕራብ አፍሪካ እንዲሆና አትቀርም በማለት ወጣቱና ደፋሩ ለመላው አፍሪካውያን መሪዎች ምሳሌ መሆኑ የሚችለው የቡርኪና ፋሶን ፕሬዚዳንት ኢብራሂም ትራውሬ የለውጥ ሐዋርያት ሆኖ ብቅ ብሏል። አፍሪካዊነት፣ የአፍሪካን እንቁ ሀብቶች ለአፍሪካውያን ብቻ በእጃ ዙር የቀኝ አገዛዝ ስርዓትና ባርነት ነጻ የወጣች ቡርኪና ፋሶ፣ በአክራሪዎች የማትታመስ ቡርኪና ፋሶ፣ እንደ ፈረንሳይ ባሉ ግብዞች የማትበዘበዝ ቡርኪና ፋሶን እንገነባለን እያለ በታላቅ ድምፅና እልህ በተሞላበት ቃላት እየተናገረ የቡርኪና ፋሶ መንበር የተቆናጠጠው ኢብራሂም ትራውሬ አዲስ ተስፋ በቡርኪና ፋሶ ምድር ላይ የጻፈ የነቃና የበቃ መሪ ባለው አፍሪካ ምድር እንዲፈጠር እየቀሰቀሰ ይገኛል። በፈረንሳይ የተዘዋዋሪ ብዝበዛ የተራቆተችው ቡርኪና ፋሶ ወደ ክብሯ ሊመልሳት ሲፈልግ አስቀድሞ ያደረገው ነገር የፈረንሳይ ወታደሮችን ጠራርጎ ማባረር ነበር። ያኔ ሕዝቧ እልል ብሎ በደስታ ሰከረ። በአንጻሩ ደግሞ ፈረንሳይና የአፍሪካ መሰልጠን የሚያንገበግባቸው የምዕራቡ ዓለም ተናካሽ ተኩላዎች ይህን ጀግና ሊበሉ ተሰብስፈው መጠበቅ ጀመሩ። እናም በቻሉት መንገድ ሁሉ ሊያስወግዱት ጥረት አደረጉ። ግን ከሸፈባቸው ትራውሬ በብዙ የበሰለና የመሪነት ጥበብ የተላበሰ እንደሆነ ብዙዎች ይመሰክሩለታል። ይህ መንገድ ያልተመቻቸው ምዕራባውያን እንደ ቶማስ ሳንካራና ጋዳፊ ባጭሩ ሊያስቀሩት ተግተው እየሰሩ ነው። ይህን የተረዳው ኢብራሂም ትራውሬ ከሩሲያ ጋር ወዳጅነት በመፍጠር ምዕራቡን ዓለም ኩም አድርጎታል። ከሰሞኑን በምዕራባውያን እርዳታ የተቋቋመው የጁንታ ቡድን መፈንቅለ መንግስት ለማድረግ መሞከሩን ተከትሎ ወጣቱ መሪ ኢብራሂም ትራውሬ የሩሲያውን ፕሬዚዳንት ቭላዲሚር ፑቲን ጋር ውይይት ማድረጋቸው በፈረንሳይ መንግስት እርዳታ በሀገሪቱ ውስጥ የታጠ ታጣቂዎች ቁጥር እየጨመረ ወደ አለመረጋጋት እየተለወጠ መምጣቱን ተከትሎ ትራውሬ ላቀረቡት የትብብር ጥያቄ ሩሲያ አስቸኳይ የመሳሪያ እርዳታ፣ የጦር መሳሪያና ሌሎች ድጋፎችን ወደ ቡርኪና ፋሶ ልትልክ መሆኑን የተለያዩ ትላልቅ የአፍሪካ ጉዳይ ዘገባ የሚሰሩ ሚዲያዎች እየዘገቡ ይገኛሉ። የሩሲያ መሪ ፑቲን ከቡርኪና ፋሶን ጊዜያዊ ፕሬዚዳንት ኢብራሂም ትራውሬ እንደ ኤሮፓን አቆጣጠር ኦገስት 31 2023 ተገናኝተው ስለ ጠንካራ ትብብር ውይይት አድርገውና ለመደጋገፍ መወሰናቸው ይታወቃል። በዚህም መሰረት በአሁኑ ጊዜ በምዕራባውያን ጠንሳሽነት በአጎራባሽ ሀገሮች እንደፈጸሙት ለጁንታው ቡድን በማስታጠቅ የጀመሩትን የመፈንቅለ መንግሥት ግልበጣ ለማስቆም የተለያዩ መሳሪያዎችንና የሩሲያ የግል ወታደራዊ ኩባንያዎች የአፍሪካ ኮርፕስ የዋግነር ተተኪ ወታደራዊ ድጋፍም ለቡርኪና ፋሶ ለማድረግ ማሰቧን የሀገሪቱ ሚዲያዎች ዘግበዋል። ጉዳዩን አስመልክቶ መረጃ የሰጠው የቡርኪና ፋሶ መንግሥት ተወካይ መንግስታቸው የውጭ ጣልቃ ገብነትንና በሳህል ሀገራት ላይ የበላይነታቸውን መቼም እንደማይቀበልና ኢኮኖሚያዊ ምዕራባዊ ይሆናል ይሁንታ እንዲሾር መቼም እንደማይፈቅድና ለሀገራዊና ሉዓላዊነት በኢኮኖሚያዊ ነፃነትና ማህበራዊ ፍትህ እንደማይደራደር ገልጿል። ትራውሬ በበኩሉ ህዝቤ በእውነት ነጻ እስኪወጣ ድረስ እታገላለሁ ሲል ተናግሯል። ከሞት ጋር እየተናነቁ በየቀኑ ገደል መስራት የማይታክተው መሪ ሆኗል። በአፍሪካዊቷ ቡርኪና ፋሶን በሀገሪቱ የሚማር ሁሉም ዜጋ የትምህርት ወጪው እስከ ዩኒቨርሲቲ ድረስ በነፃ መሆኑን የሀገሪቱ ፕሬዚዳንት ኢብራሂም ትራውር ይፋ አደረጉ። ኋላ ቀርነትና ድህነትን በጽኑ የሚጠሉት ወጣቱ ፕሬዚዳንት የሀገሪቱ ህዝብ በነጻ ተምሮ ለሰው ልጅ ምቹ የሆነ ሀገር ለመገንባት ትምህርት ትልቅ መሳሪያ መሆኑን በመግለጽ ነው። ምዕራባውያን የሚፈልጉት በእነሱ የሚዘወር የእነሱ አሻንጉሊት የሆነ ስርዓተ መንግስት በመላው አፍሪካ ላይ መትከል ነው። ይህን በአብዛኛው የአፍሪካ ሀገራት ላይ ተግብረውታል። ከዚያም እነዚያ አሻንጉሊቶች ተጠቅመው አህጉሪቱ ተዝቆ የማልቅ ሀብቷን ይዘርፋሉ። ለዚህ አንዱነኛ ማስረጃ እንመልከት። በፈረንሳዊ ዋና ከተማ መሀል ፓሪስ ላይ ሳብተሬን ተብሎ የሚገኘው የፈረንሳይ ብሔራዊ ባንክ ይገኛል። በ1927 ግንባታው አልቆ ስራ የጀመረውና ከመሬት በታች 27 ሜትር ጥልቀት ላይ በጠንካራ ብረትና ኮንክሪት የተገነባው እዚህ አዳራሽ ውስጥ ደግሞ ፈረንሳይ በመጠባበቂያ የወርቅ ሀብት ክምችት ከዓለም አራተኛ ያደረጋት ደግሞ የወርቅ ክምችት ይገኛል። በዚህ አንደርግራውንድ ውስጥ 436.8 ቶን ወርቅ ወይም ከ2.4 ሚሊዮን ኪሎ ግራም በላይ ወርቅ ተቀምጦበታል። የሚገርመው ይህ አይደለም። በጣም የሚገርመው ነገር በብሔራዊ ባንኳ ከ2 ሚሊዮን ኪሎ በላይ ወርቅ ያከማቸችው ፈረንሳይ ተፈጥሮ ያደላት የወርቅ ማደን የሚባል ሀብት የላትም። ይህ ሁሉ ወርቅ ከየት መጣ ሲባል እድሜ ለአፍሪካ የሚል ምላሽ እናገኛለን። ዲሞክራቲክ ኮንጎ ፈጣሪ ሲፈጥራት በወርቅና በአልማዝ ውስጧን ጠቅጥቆ ቢሆንም ለህዝቡ የቆመ እውነተኛ መሪ የገነባው ጠንካራ መንግስት ባለመኖሩ ሲኖሩ በየአመቱ ከከርሰ ምድሯ ከሚወጣው ሀብቷ የምትጠቀመው 2 ፐርሰንቱን ብቻ ነው። ሌላው 98 ፐርሰንት በህገወጥ መንገድ ወደ ሌሎች ሀገራት ባንክ ይጓዝና ልክ እንደ ፈረንሳይ በዓለም ወርቅ ክምችት ግንባር ቀደም ይሆናሉ። በምትኩ እርስ በርስ የሚጫረሱበት ዘመናዊ መሳሪያ ይላክላቸዋል። ግጭቱ እንዳያባራ ያራግቡታል። ምክንያቱ ሰላም ካለ ለህዝብ የሚያስብ መሪ ከመጣ ከአፍሪካ የሚጋዘው ወርቅና አልማዝ ሊቆም ነው። ለምሳሌ ያህል እነዚህን ጠቀስን እንጂ አፍሪካን በቀኝ ግዛት እስካሁን በመያዝ ሀብቷን በመዝረፍ ታሪካቸውን የለወጡ ሀገርና ህዝባቸውን ሀብታማ ያደረጉ ሀገራት ብዙ ናቸው። የሚገርመው ይህንን ሁሉ አድርገው አሁንም በቀኛ አይሉም። ለዚህ ነው በሀገራችን ሀብት እንጠቀም የሚል መሪ ሲያዩ አምባገነን የሚል ታፔላ ለጥፈውበት ለማስወገድ ማሴን የሚጀምሩት። ለዚህ ነው እንደ ኢብራሂም ትራዎሬ አይነት መሪዎች ብቅ ሲሉ አይናቸው ደም የሚለብሰው። ወደኋላ መለስ ብለን አንድ የታሪክ እውነታ እንመልከት። በአንድ ወቅት በህልም ሳይሆን በውን በዚች አፍሪካ እጇን ለፈረንጅ የማዘረጋ አፍሪካ ለመገንባት የደፈረ አንድ ሰው ነበረ። አገሪቱ የሳተላይት መገናኛ ዘዴዎችን ለመጠቀም ብቻ በየአመቱ ለአውሮፓ ኩባንያዎች በቢሊዮን የሚቆጠል ዶላር ስትከፍል፣ ጋዳፊ የአፍሪካን የመጀመሪያ ሳተላይትን ለማምጠቅ ክፍያውን ከፈለ። የድርጊት ብቻ በቢሊዮኖች የሚቆጠር ገንዘብን በማዳን በሰማይ ላይ ድምፃችንን አስመለሰ። ከ55 በላይ በሆኑ የገንዘብ አይነቶች በተከፋፈለች የጎረቤቶች ንግድ በወደቀበትና የገንዘብ አይነቶችን ከ ውጭ ኃይሎች ጋር በተሳሰሩበት አህጉር ውስጥ በወርቅ የተደገፈ አንድ ወጥ የአፍሪካ ገንዘብ ሀሳብ አቀረበ። ምንጩ የራሳችን ሀብት የሆነ እንጂ የእነሱ ፍቃድ ያልሆነ ገንዘብ። ነዳጅን የመንግስት ንብረት አደረገ። ሀብቱ ለባለብዙ ሀገር ኩባንያዎች ወደ ውጭ ከመፍሰስ ይልቅ ለህዝቡ አዋለ። የሊቢያ ሀብታም ለሊቢያውያን በሚል አቋም ህዝቡን ሀብታም፣ ሀገሩን የበለጸገች አፍሪካዊ ሀገር አድርጎ የነበረው የሊቢያው ታላቅ መሪህ ሙአመር ጋዳፊ የአሜሪካና የአውሮፓውያንን የነዳጅ ኩባንያዎች ከሀገሩ ካባረረ በኋላ ከሁለቱም ዘመ ቻ ተጀመረበት። አሜሪካ ጋዳፊ የሊቢያን ህዝብ ሀብት ለራሱ ስልጣን ማስጠበቂያ እየተጠቀመበት ነው፣ ህዝቡ በጭቆና ስር ነው። የሊቢያን ህዝብ በአምባገንነት የያዘው መሐመድ ጋዳፊ ካልተወገደ የህዝብ በጭቆና መኖሩ ነው አለች። ከዚያም በአፍሪካ ጥቅሟን እንዲያስከብርላት አፍሪኮም ብላ ባቋቋመችው እና በአድሚራል ሳም ሉክለር በሚመራው ወታደራዊ ተቋም በኩል ጋዳፊን የማስወገድ ሚስጢራዊ ዘመቻ ከፈተች። በተለያየ ሴራ ሞክረውት አልበገር ያላቸውን ጋዳፊ ለማስወገድ ሊቢያን በቦምብ መደብደብ ጀመሩ። በመጨረሻም በ2011 አሜሪካና አገሮቿ አደለም ለሀገሩ ለመላው አፍሪካውያን ብሩህ ቀን ነጻነትንና እድገትን የሚመኘውን ታላቁን መሪ ሙአመር አቡ ሚኒያር ጋዳፊን አስገድለው ሊቢያን ፍርስርሷን አወጧት። ሊቢያ በጋዳፊ ስር ምንም የውጭ እዳ ነበረባትም። አልነበረባትም። እንዲያውም ሀገሪቱ ልትጠቀምበት ከምትችለው በላይ ገንዘብ ነበራት። በቢሊዮኖች የሚቆጠር ገንዘብ በአለም ዙሪያ ተቀምጦ ነበር። ከሞተ በኋላ እነዚህ ቢሊዮኖች ተዘረፉ፣ ባቤተኞች ሳይሆን ነፃነትን እየሰበኩ ቦምብ ባወረዱት ባቀናበሩት ኃይሎች። ነገር ግን የጋዳፊ ራዕይ ለሊቢያ ብቻ አልነበረም። በተግባር ፓን አፍሪካኒስት ነበር። አፍሪካ ራሷን እንድትመግብ፣ የራሷን ኃይል እንድታመነጭና የራሷን ልጆች እንድታስተምር ፈለገ። ነገር ግን ለዚህ አደገኛ ብለው ጠሩት፣ ለዚህ አምባገነን የሚል ስም ለጠፉበት፣ እናም ለዚህ አጥላሉት፣ አዋረዱት፣ ገደሉትም። ወርቁ ጠፋ ዮኖች ተሰወሩ። ህልሙ በመገናኛ ብዙሃን አሉባልታ ተቀበረ። ነገር ግን ሊያጠፉት ያልቻሉ እውነት ይኸው ነው። አሁንም የምዕራቡ ዓለም ክንድ መስበር የሚያስችል አቅም ለመገንባት እንደ ትራዎሬ አይነት መሪዎች ሊበዙ ይገባል። ዓለምን አሞላቆ የሚያኖር ሀብት እያላቸው በችግር የሚማቀቁት አፍሪካውያን አንድ ሆነው እስካልተባበሩ ድረስ፣ መሪዎቿ ከአውሮፓና አሜሪካ ተጽዕኖ እጅ ጠቅለው ወጥተው በአንድ እስካልቆሙ ድረስ አፍሪካ ወርቅ፣ አልማዝ፣ ነዳጇ ጠላቷ እንደሆነ ይቀጥላል። ቶማስ አንካራን ያስበላችሁ ቡርኪና ፋሶን